ሰላም ሰላም፣ ውድና የተከበራችሁ የአለሚቱ ቤተሰቦች እንዴት ናችሁ? ደህና ናቸው ያላችሁ ልኛ ከኔ ከእግዚአብሔር ይመስገን ደህና ነኝ። ዛሬ ይዤላችሁ የመጣሁት አደስ ወይ ፉል አሰራር ነው ማለት ነው። ዛሬ ቁርሳችን ይሄን ይመስላል ማለት ነው። እንቁላልና አደስ ነው ማሳያችሁ ማለት ነው፣ እንደምንሰራ ተከታተሉኝ ማለት ነው። እንዴ ታሪክ እንደምሰራው ማለት ነው። የዛሬ ቁርስ ዝግጅታችን ይህን ይመስላል ማለት ነው። እስከ መጨረሻው ተከታተሉኝ ማለት ነው። እዚህ ጋር ጅቡን አዘጋጅቻለሁ፣ ዘይቱን ምናምን አዘጋጅቻለሁ። ከዛ በኋላ እዚህ ጋር ደግሞ ያው እንደምትመለከቱት ሽንኩርት እየጠበስኩ ነው ማለት ነው። ድንች በእንቁላል ልሰራ ማለት ነው። ድንች በእንቁላል ስለምሰራ ሽንኩርቱ እንደዚህ መጠበስ አለበት። እንደዚህ ከተጠበሰ በኋላ ከዛ በኋላ በደንብ መቁላላት አለብን ማለት ነው። እጃችንን እንዳያርፍ እንደዚህ ሽንኩርቱን ምስ ምስ ታረግ ነው በኋላ ከዛ በትንንሹ ድንች የቆረኩት አለው ማለት ነው። በትንንሹ የቆረኩት እሱን እዚህ እናረገዋለን ማለት ነው። ወዶች በደንብ አርገን ማማሰል አለብን። እንደዚህ አርጋችሁ ነው የምትከትፉት ማለት ነው ድንቹ ከዛ በኋላ እንደዚህ ተቆረጥነው በኋላ አጥበን ምን ብለን እንደዚህ ሽንኩርቱ ላይ እናደርጋለን ማለት ነው። ያው እዚህ ጋ ዘይት ሽንኩርት ነው ያረኩት ማለት ነው። ከዛ ድንች ቁራርጬ ደግሞ እንደዚህ እጠብሳለሁ ማለት ነው። እዚህ ቤት ቀላል ነገር ነው ምግብ ቁርሳቸው እንደዚህ ብዙ ማያስቸግሩ እና ድንቹ እንደዚህ ጠበስ ጠበስ ጠበስ አደረገዋለሁ እንደዚህ ግልብ ታደረጉ በኋላ ተዘቅማቀመ ጨምሩበት አለው የሚያስፈልግን ግባቶች ያው እንትን ፍልፍል አስወድና ከሞን ትንሽዬ ጨው ከዚያ ትንሽዬ እንትን ተስፈራ እናረጋለን ማለት ነው። እሱም ካረግነ በኋላ ዛ አሁኑ ግልበጥ እናረጓለን ማለት ነው። ምስ ምሳርግን ትንሽዬ ጨው እናረጋለን። ከዛ በኋላ ትንሽዬ ፍልፍል አስወድ እንጨምራለን። እንደምታዩት በቃ በትንሽ መንከን ነው። ደግሞ ብዙም አይደለም የምታረጉት ማለት ነው። በትንሽዬ መንከን፣ ከዛ እንደዚህ አድርገን እስከሚበቃው ድረስ እሳት ላይ እናረገዋለን ማለት ነው። ያው ደንጅ ስለሆነ ትንሽ መቆየት አለበት ማለት ነው። ከዛ እንደዚህ ምስ አድርገን ከዛ በኋላ በደንብ እንትማል አለበት ግና ያው በትንሹም ቢሆን ቅማቅሞች አታብሱበት በትንሹ ነው የሚፈልጉት ማለት ነው። በጣም ቀላል ነው። ትወዳላችሁ የምር በጣም ነው ደግሞ የሚጥመው። ከዛ ይህን ከበሰለ በኋላ ድንቹ እንደዚህ ግልብጥ ታለቁ በኋላ ያው በጣም እዚህ ጋ ደግሞ ተጎኖም እንትን እያልኩ ነው ማለት ነው። እንቁላል አረኩበት ማለት ነው። ይሄ እንቁላል ሰብሬ እንቁላል በድንች ላይ አንድ ላይ አደረኩት ማለት ነው። እንደዚህ ማለት ነው። በጣም ነው የሚጥመቱ ታላችሁ ማለት ነው። ከዛ ትንሽ ቅቤ ታጣላችሁ፣ የዝብትና ቅቤ ከዛ በሱ ላይ አረኩበት። ከዛ እንደዚህ ሆነ ማለት ነው። እንደዚህ ከሆነ በኋላ ትንሽ ጅቡን፣ ይሄ ጅቡን ታቁታላችኋል ብቻ ስሙ አላውቀውም ይሄ ዚጁ ቡን ምንድን ነው የሚባለው? እና እንደዚህ ተሆነ በኋላ ተዛ ትንሽ ደቂቃ ነው ቁጭ የሚለው ብዙ ምሳት ላይ እንትና ያለ ምክንያቱም ስለሚቀልጥ ማለት ነው። ያው እንደዚህ መልኩ እናቀርበው ማለት ነው። እዚህ ጋር ጁበ ዘይቱን ሙራባ ይህም ያው አረቦች የሚወዱትን እንዳለ እዚ አቅርብ ያለው ማለት ነው። ውዶቼ እንደምትወዱት ተስፋ አደርጋለሁ። ያው ቀላል ነገር ነው እና ደስ ነው የሚለው ሲበሉት፣ በጣም ነው የሚወዱት። እዚ ጋ ዛተርም አለ ዘይቱንም አለ ፉል ሱዳን ያለ ሁሉ ነገር ደግሞ በትንሹ ደግሞ እዚጋ ፉል ሰሪች አለው ማለት ነው። ፉል ሰሪች በዚህ መልኩ ሆኖልኛል ያው ስል አላሳየዋችሁም በዚህ መልኩ ሆኖልኛል ማለት ነው። ፉሉ በጣም ነው ደስ የሚለው። ደግሞ ሴት በጣም ነው የምትወደው ደግሞ ክምር በጣም ስለምትወደው በዚህ መልኩ ሰርቼ አዘጋጅቻለሁ ማለት ነው። በጣም ነው ደስ የሚለው በዚህ መልኩ ወጥቶ ተዘዘይ ዘይቱን እንደዚህ ጠብ አረኩበት ማለት ነው። ያው ግድ ነው ዘ ዘይቱን እንዲ ከላዩ ላይ ማድረግ ማለት ነው። እና በጣም ነው ደስ የሚለው ማለት ነው። በዚህ መልኩ ሰርቼ አዘጋጅቼ አቅርቢያለሁ ማለት ነው። እዚህ ቤት በቃ ጣውላ ሙልት ካላለ በጣም ነው እንትን የሚሉት ማለት ነው። ግዴታ ሲበሉ ጣውላ ሙሉት ማለት አለበት እና ያው በዚህ መልኩ ነው ማለት ይሄ እንቁላል እና ድንች ነው ማለት ነው። እንደዚህ በዚህ ሆነው ማለት ነው። እንቁላል እና ድንች ነው ይሄ። ተወታላችሁ። የምር ለቤቴ አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ እያረጋችሁ ተከታተሉ ማለት ነው። እኔዎቹ ለምታበረታቱኝ በጣም ማመሰግነው። እግዚአብሔር አክብሬልኝ እና በቃ ጎድዳቸው ተሽርም እያረጋችሁ አበረታቱን ማለት ነው። እና ይሄን ይመስላል የዛሬ ቡድን ውድ ተመልካቾች ማለት ነው። በዚህ መልኩ ጨርሰናል ቁርሳችን ማለት ነው። እናተወዱታላችሁ ማለት ነው ውዶቼ፣ መልካም ቀን ይሁንላችሁ።